ሰላም ጠና ስጥልኝ፣ እንዴት ናችሁ? ወደ ቻናሌ የተካታዩ ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ቡላን ይዤላችሁ የመጣሁት ቡላን፣ ዛሬ ለየት አድርገን ደግሞ በሚጣፍጥ መልኩ ደግሞ እንሰራዋለን። በጣም ነው የሚጣፍጠው። ትወዱታላችሁን ብዬ አስባለሁ። ከዚህ በፊት በቻናሌ ውስጥ ደግሞ የተለያየ የቡላ ስራ ለቅቄያለሁ ከበሶ ጋር እንዲሁም ከ ተልባጋም እንዲሁም ደግሞ ብቻውንም ኮተት ጋም እንዲሁ የተለያየ እያደረኩ የሰራኋቸው ብዙ ቪዲዮዎች ስላሉ እነሱንም ገብታችሁ ብትመለከቱ ከዚህኛው አሰራር ትንሽ ለየት ስለሚል ማለት ነው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንግዲህ ሁላችሁም ስትጀምሩ ስራዬ ሰዎች ዘንድ እንዲደርስልኝ ላይክ ብታደርጉልኝ በጣም ደስ ይለኛል። አመሰግናለሁ። አሁን ወደ ስራው ስንገባ እዚጋ የበቆሎ ዱቄትና እንዲሁም ደግሞ ቡላ እርጥቡን ቡላን የመጣሁት እዚጋ አንድ ጭልፋ የበቆሎ ዱቄት ነው ያመጣሁት። በመጀመሪያ እሱን ቀዝቃዛ ውሃ ጨምረን እንበጠብጠዋለን እዚህ ጋር በመጀመሪያ በቆሎ ማብሰል ስላለብን ነው። በመጀመሪያ እየበጠበጥኩት ያለሁት ከቡላው ጋር ከቀላቀል ነው እኩል አይበስልልንም። ያው በቆሎ በደንብ መብሰል ስላለበት ማለት ነው። እዚህ ጋር ስትበጠብጡት ትንሽ ቀጠን አድርጉት። ለምን? ሲበስል በጣም ወፍር ስለሚል፣ በኋላ ላይ ቡላ ስንከትበት ደግሞ ስለሚወፍርልን በቆሎውን ትንሽ ቀጠን አድርጉት እኔ ይኸው እንደዚህ ቀጠን አድርጌዋለሁ። ከዛ እዚህ ጋር የምሰራበትን ብረት ድስት እጅ ያለው እሱ ላይ አንድ ኩባያ ወተት አድርጌበታለሁ። ያ ወተቱም ስላለ እንዲሁም ደግሞ በቆሎኑ ትንሽ ቀጠን ካደረጋችሁት እዚህ ጋር ቆንጆ ሆኖ ይበስልልናል ማለት ነው። ከዛ እዚህ ጋር አንድ የሻይ ማንኪያ ጨው ጨምሬበታለሁ። ትንሽ አነስ ስላለው እንደውም ትንሽ ጨመርኩበት። ማንኪያዬ በጣም አነስ ያለ ስለሆነች ነው እንደዛ የጨመርኩበት። ከዛ ከድነን ወተቱ እንዲፈላ እናደርገዋለን። ይሄው አሁን እዚህ ጋር ወተቱ ፈልቶልኛል። ከዛ በቆሎን እንጨምረዋለን። እንዳይጓጉልብን እያማሰልን እንጨምረዋለን። ይኸው እዚጋ እንግዲህ በቆሎ እየበሰለልን፣ እዚጋ የተወሰነ ነው ቀንሽ የለታለሁ። ከቡላው አሁን ቡላውን እዚ ጋ ጨምሬ ቀዝቃዛ ውሃ ጨመርኩኝና እንደዚህ በጠበጥኩት። ከዛ እዚጋ አንዳንድ ነገር ካለው፣ ያው ከገበያ ስናመጣ አንዳንድ ነገር ሊኖረው ስለሚችል በማጥለያ እንደዚህ አድርጌ ያው አጥልየዋለሁ። ከዛ በቆሎ ላይ ጨምረን አንድ ላይ እናበስለዋለን። በጣም ነው የሚጣፍጠው፣ ሞክሩት፣ በእውነት ትወዱታላችሁ። ለልጆች ራሱ እንደዚህ አድርጋችሁ ትንሽ ቀጠን አድርጋችሁ አነስላሉ። ልጆች ራሱ እንደዚህ አድርጋችሁ ብትሰጧቸው ከበቆሎ ጋር ቡላውን ቀላቅላችሁ፣ በጣም ቆንጆ ነው። ወተት አድርጋችሁ አሁን ቅባትን ብዙ ባይኖረው ለልጆች በጣም ጥሩ ስለሆነ እንደዛም አድርጋችሁ መስጠት ትችላላችሁ። ለአዋቂም ደግሞ በጣም ቆንጆ ነው። ይሄው በደንብ ሆኖ እስኪ ብላላ ድረስ እንደዚህ አድርጋችሁ ማዋሃድ በደንብ ማሸት ማለት ነው፣ ቆንጆ እንዲሆነላችሁ። ይው አሁን ቆንጆ ሆኖ ደርሶልናል። አሁን ደግሞ በቃ ላይ አድርገን ደግሞ እናቀርበዋለን። እዚህ ጋር ጣባ አምጥቻለሁ። ጣባው ላይ ትንሽ ቅቤ ያደረኩበት፣ ከዛ ትኩሱን እንግዲህ እንደዚያ አውጥተን ያው ቅቤው እንዲያቀልጥልን ትኩሱን ብናወጣው ቆንጆ ነው። አሁን እዚ ጋር ይኸው የተወሰነ ቅቤ አምጥቻ አለው ቅቤው ላይ እዚህ ጋር ሚጥሚጣ አለ። ሚጥሚጣ ጨምርበታለሁ፣ እንዲሁም ደግሞ በርበሬም አደርግበታለሁ። ይኸው ያደርግበታለሁ። እናንተም እንደፈለጋችሁ በሚጥሚጣም እንዲሁም ደግሞ በበርበሬም ብቻውንም ማድረግ ትችላላችሁ። እኔ ሁለቱን አንድ ላይ ሲሆን ጥሩ ጣዕም ስለሚሰጠው ሚጥቢጣና በርበሬ ነው የቀየጥኩበት። በርበሬ ስላነሰው ትንሽ ጨምሬበታለው። ከዛ ትኩሱን ስታረጉት በደንብ ቅልጥ ብሎ ውስጥ ድረስ ስለሚገባ ያው ያጣፍጥልናል። ትወዱታላችሁ። በእውነት ሞክሩት። በጣም ቆንጆ ነው። ሌሎቹንም የለቀኳቸውን ከዚህ በፊት ገብታችሁ ብትመለከቱ የተለያየ አይነት የቡላ አሰራር ነው የሰራሁት ቻናሌ ውስጥ አለ ከተልባጋም በጣም ቆንጆ ነው እንዲሁም ደግሞ የበሶ እህልም ቀላቅላችሁም እንደዚሁ እንደ በቆሎ ማለት ነው መስራት ትችላላችሁ ያው እንግዲህ ክድ እናድርጋችሁ እንደዚህ ያው ከድናችሁ ስታቀርቡት ቆንጆ ነው ትኩሳቱ እንዳይወጣለት ማለት ነው ትኩሱን ለመመገብ እንግዲህ ዛሬ እንደዚህ አድርገን እንግዲህ ሰርተናል። እስካሁን ከኔ ጋራ ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ ላይክ ማድረግን አሁንም አትርሱላለው። ላይክ ማድረግ ስለሆነ ትልቅ ዋጋ ያለው የምትችሉ ሰዎች ሼርም እያረጋችሁ በኮሜንትም ሀሳብ አስተያየታችሁንም እየሰጣችሁ ደግፉኝ። ስለ ሁሉም እግዚአብሔር ይስጥልኝ። እንግዲህ እኔ ቀምሽ ያሳያችኋለሁ፣ እናንተም ሰርታችሁ ሞክሩ ትላለው። በሚቀጥለው እንግዲህ በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም እግዚአብሔር ይስጥልኝ። ሰላም ሁኑልኝ። ቻው